ሰላም ቤተሰቦች እንዴት ናችሁልኝ እኔ ያለው ፈጣሪ ተመሰገነው በያላችሁበት ሰላማችሁ ብትረፍረፍ በልልኝ ሀሴት ክፍል አምስት እሺላችሁ መጥቼ ያለው ክፍል አምስት ላይ እንግዲህ ከዚህ በፊት አቶ ግርማ ሲቀያይርባት ለሱ ጥሩ ሲሆንላት ግራ ተጋብታ ነበረ ይህ ሁሉ ደግሞ ከጀርባ ሆና ስታቀናብር የነበረችዋ ሜሮ መሆኑን እናክታበታለች ማለት ነው። አቶ ግርማ እንግዲህ በድንገት መቶ ነበረ አሴትን አንቆ ይዘዋት ምን አባሽ ፈልገች ነው ይሄናን፣ እንዴት ነው የተደፋፈር ነው? ያ ሁሉ ገንዘብ ወስደሽ ዛሬ ደግሞ በድንገት የተቀየርሽብኝ ምን ተፈጥሮ ነው? ብሎ እንግዲህ አንገቷን አንቆ ከግርግዳ ገለጥፈው ሲመታት ነበር ማለት ነውና እና ይሄ ሰውዬ ለምንድን እንደዚህ በድንገት የተቀየረብኝ ምን አድርጌው ነው? ብላ ራሷ ስጠይቅ እንግዲህ እየየመጣላት አእምሮ ውስጥ ሜሮን ነበረች እና ሜሮን እንግዲህ እስከ ዛሬ ድረስ ደብዳቤ እየጻፈችለት ለሰውየው በሩ ስለ እያስገባች ለአቶ ግርማ ማለት ነውና፣ ሰውየ ሰውየው ደግሞ ደብዳቤን እያየ ደስ ብሎ ገንዘብ አስገባልኝ አካውንቴ ውስጥ ብላ አካውንቷ ጽፋ ነበረ ልካ ያስቀመጠችው ማለት ነው። እና እሱ ለሰላም ይመስሎ እንግዲህ ብሩን ወደ አካውንቷ አስገብቶላት ነበር እና ደብዳቤውን እንግዲህ ዛሬ ሰላም ቁምሳጥኗ ስትፈልጋ ብታው ሜሮን ስትጽፍለት እንደነበረ አውቃለች ማለት ነው እና ድጋሜ ራሷ ልትበቀላት ለአቶ ግርማ አቶ ግርማ እንደጻፋ አስመስላ ደብዳቤውን ጽፋ ለሰላም ብለሽ የወሰድሽውን ብር አሁኑ መልሽ፣ አለበለዚያ የማቶጪ ጉድ ውስጥ ነው ማስገባሽ ብላ ነበር የጻፈችው። ግርማ የጻፋ አስመስላል ማለት ነው። ሜሮን እንግዲህ አሁን በጣም ተስፋ ቆርታለች። ከየት አባት ያምጥቼ ነው ገንዘቡ መለሰው፣ ገንዘቡን ካልመለስኩ ደግሞ ከዚህ ቤት ያስወጣኛል ይሄ ሰውዬ ብላ እንግዲህ ፈርታለች። ግን እኔ ሁሉ ያደረገችው ደግሞ ሰላምዬ ናት ማለት ነው። እና እኔ በጣም ደስ ብሎኛል እንደዚህ ስላደረገች። እንግዲህ ዮሴፍ ወደ ቤት ከመጣ በኋላ ሰላምዬን በጣም እየፈለጋት ነው። ሰላም ስለሚፈልጋት ደግሞ ሳምቾ በጣም ተናዷል። እየደበቀችው ነው ብዙ ነገሮችን አባትየው እንደሚፈልጋት ግን ከነገርኩ ከአባት ጋር ትጣላለ ብዬ ነው እንጂ፣ እኔ ብነግር እና ከዚህ ጭንቀት በውጣ ደስ ሲለኝ ነበር ብላ በራሷ ስታወራ ነበር። ብትናገር ግን እኔ ጥሩ ይመስለኛል። እናንተ ምን ታስባላችሁ?